በስማ ወወልደ መንፈስ ቅዱስ አህዱ አምላክ ተንቢተ ኤርሚያስ ምዕራፍ አንድ በዚያ ዘመን ይላል እግዚአብሔር ለእስራኤል ወገኖች ሁሉ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እግዚአብሔር እንዲህ ይላል፤ ከሰይፍ የተረፈው ሕዝብ በዳ ሞገስ አገኘ፣ ሄዱ እስራኤልንም አታትፎ እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሃለሁ፣ ስለዚህ በቸርነት ሳብኩህ። የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮችን አንስተሽ ከዘፋኞች ጋር ትወጫለሽ። እንደገናም በሰማሪያ ተራሮች ላይ የወይን ተክሎችን ትተክያለሽ። የምትተክሉ ትከሉ አመስግኑም። በኤፍሬም ተራሮች ላይ የሚከራከሩ ተነሱ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጠሩባት ቀን ትመጣለችና። እግዚአብሔር እንዲህ ይላል፣ የያዕቆብ ቤት ሆይ ደስ ይበላችሁ፣ በአሕዛብም አለቆች ላይ እልል በሉ፣ አውሩ፣ አመስግኑም እግዚአብሔርም ሕዝቡን የእስራኤልን ቅሬታ አድኗል በሉ። እነሆ ከሰሜን አገር አመጣችኋለሁ ከምድርም ዳርቻ ለባለ ፋሲካ እሰበስባችኋለሁ። ብዙ አሕዛብም ይወለዳሉ ወደዚህም ይመለሳሉ። ያለቀሱ ይሄዱ፣ እኔም በማጽናናት አመጣቸዋለሁ። በወንዝ ዳር በቅን መንገድ አስሄዳቸዋለሁ፣ በእርሱም አይሰናከሉም። እኔም ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና። አሕዛብ ሆይ የእግዚአብሔርን ቃል ስሙ፣ በሩቅም ላሉ ደሴቶች አውሩና፣ እስራኤልን የበተነ እርሱ ይሰበስበዋል፣ እረኛም መንጋውን እንደሚጠብቅ ይጠብቀዋል። በሉ እግዚአብሔር ያዕቆብን ተቤዥቶታል፣ ከበረቱበትም እጅ አድኖታል። ይመጣሉ፣ በጽዮንም ተራራ ደስ ይላቸዋል። ወደ እግዚአብሔርም በጎነት ወደ እህልና ወደ ወይን ጠጅ ወደ ዘይትም ወደ በጎችና ወደ ላሞች አገርም ይሰበሰባሉ። ነፍሳቸውም እንደ ረካች ገነት ትሆናለች። ከእንግዲህም ወዲህ አይራቡም። በዚያን ጊዜም ደናግሉ በዘፈን ደስ ይላቸዋል፣ ጎበዛዝቱና ሽማግሌዎችም በአንድ ላይ ደስ ይላቸዋል። እኔም ልቅሷቸውን ወደ ደስታ መልሳለሁ፣ ከሐዘናቸውም ደስ አሰኛቸዋለሁ። የካህናቱን የሌዊ ልጆች ሰውነት ከፍ ከፍ አደርጋታለሁ፣ አረካታለሁ። ሕዝቤም ከበረከቴ ይጠግባል ይላል እግዚአብሔር። እግዚአብሔር እንዲህ ይላል፦ የሐዘን የልቅሶና የጩኸት ድምፅ በራማ ተሰማ፣ ራሄል ስለ ልጆቿ አለቀሰች፣ የሉምና ስለ ልጆቿ መጽናናትን እንቢ አለች። እግዚአብሔር እንዲህ ይላል ድምፅሽን ከልቅሶ ዓይኖችሽንም ከንባ ከልክዪ፣ ለሥራሽ ዋጋ ይሆናልና ይላል እግዚአብሔር። ከጠላት ምድር ይመለሳሉ ለፍጻሜሽም ተስፋ አለ ይላል እግዚአብሔር። ልጆችሽም ወደ ሀገራቸው ይመለሳሉ። ኤፍሬም ሲጨነቅ መስማትን ሰማሁ፣ እንዲህም አለ ቀጣሃኝ፣ እኔም እንዳልቀና ወይፈን ተቀጠው፣ እንዳልቀና ወይፈን ተቀጠው አንተ እግዚአብሔር አምላኬንና መልሰኝ፣ እኔም እመለሳለሁ። ከተመለስኩ በኋላ ተጸጸትኩ፣ ከተገሰጽኩም በኋላ ጭኔን ጸፋው። የብላቴንነቴንም ስድብ ተሸክም ያለሁና አፈርኩ፣ ተዋረድኩም። በእውነት ኤፍሬም ለእኔ የተወደደ ልጅ ነው፣ ደስ የሚያሰኝም ሕፃን ነው። በእርሱ ላይ በተናገርኩ ቁጥር አስበዋለሁ። ስለዚህ አንጅ እንጅቴ የታወከች ታወከችለት ረኅራኄም ራራለታለሁ ይላል እግዚአብሔር። ለራስሽ የመንገድ ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ፣ ልብሽንም ወደ ሄድሽበት መንገድ ወደ ጥርጊያው አቅኚ። አንቺ የእስራኤል ድንግል ሆይ ተመለሽ፣ ወደ እነዚህም ወደ ከተሞችሽ እያለቀስሽ ተመለሽ። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘብዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሰው ወደ ድህነት ይመጣል። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳቸውን በመለሱ ጊዜ በይሁዳ አገር በከተሞቿ የጽድቅ ማደሪያ ሆይ የቅድስና ተራራ ሆይ እግዚአብሔር ይባርክ የሚል ነገርን እንደገና ይናገራሉ። በይሁዳ ከተሞችና በሀገሩ ሁሉ ከገበሬዎችና መንጋን ይዘው ከሚዞሩ ጋር የሚኖሩ ሰዎች ይገኛሉ። የተጠማችውን ነፍስ ሁሉ አርክቻለሁና የተራበችውንም ነፍስ ሁሉ አጥገቢያለሁና ስለዚህ ነቀው ተመለከትኩም፣ እንቅልፌም ጣፈጠኝ። በእስራኤል ቤትና በይሁዳ ቤት የሰው ዘርና የእንስሳ ዘር የምዘራበት ዘመን እነሆ ይመጣል ይላል እግዚአብሔር። እንዲህም ይሆናል አፈርሳቸውና ክፉ አደርግባቸው ዘንድ እንደተገቡባቸው እንዲሁ ሳራቸውና ተክላቸው ዘንድ ተጋለሁ ይላል እግዚአብሔር። በዚያ ዘመን ሰው ዳግመኛ እንዲህ አይልም፣ አባቶች ጮርቃ የወይን ፍሬ በሉ የልጆችም ጥርሶች ጠረሱ። ነገር ግን ሰው ሁሉ በግዛ ብድሩ ይሞታል፣ ጮርቃውን የወይን ፍሬ የሚበላም ሁሉ ጥርሶቹ ይጠርሳሉ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለቃል ቃል ኪዳን አይደለም እነርሱ በኪዳን ያልጸኑምና እኔም ቸል አልኳቸው፣ ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገበው ቃል ኪዳን ይሄ ነውና፣ ይላል እግዚአብሔር፣ ሕጌን በልቡናቸው አኖራለሁ በልባቸውም እጽፈዋለሁ። እኔም አምላክ ከሆናቸው አለሁ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን ወቅ ብሎ አያስተምርም፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና፣ ይላል እግዚአብሔር። በደላቸውን እመራቸዋለሁና ኃጢአታቸውንም ከእንግዲህ ወደ አላስብምና። ስሙ የሰራዊት ጌታ የሚባል ፀሐይን በቀን ጨረቃንና ከዋክብትንም በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህርን ሞገዶች የሚያናወጥ እግዚአብሔር እንዲህ ይላል። ይህ ህግ ከፊቴ ቢወገድ ይላል እግዚአብሔር፣ በዚያ ጊዜ ደግሞ የእስራኤል ዘር በፊቴ ህዝብ እንዳይሆን ለዘላለም ይቀራል። እግዚአብሔር እንዲህ ይላል። ሰማይ እጅግ ከፍ ቢል፣ የምድርን መሰረት ፈጽሞ ዝቅ ቢል፣ በዚያ ጊዜ ስላደረጉት ነገር ሁሉ የእስራኤልን ዘር ሁሉ እንቃለሁ ይላል እግዚአብሔር። ከአና ምሄል ግንብ ጀምሮ እስከ ማዕዘኑ በር ድረስ ከተማ ለእግዚአብሔር የሚሰራበት ዘመን እነሆ ይመጣል ይላል እግዚአብሔር። መጠኗ ወደ ጋሬብ ኮረብታ በቀጥታ ወደፊት ይሄዳል፣ ወደ ጓትም ይዞራል። የአስሬ ሞትም ሸለቆ ሁሉ እስከ ቄድሮን ወንዝ ድረስ በምስራቅ በኩል እስካለው እስከ ፈረስ በር ማዕዘን ድረስ ለእግዚአብሔር የተቀደሰ ይሆናል። ከእንግዲህም ወዲህ ለዘላለም አይነቀልም አይፈርስምም። ትንቢተ ኤርምያስ ምዕራፍ ሰላሳ ሁለት በይሁዳ ንጉሥ በሴዴቅያስ በአስረኛው ዓመተ መንግሥት በባቢሎን ንጉሥ በናቡከደነጾር በአስራ ስምንተኛው ዓመተ መንግሥት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያ ጊዜም የባቢሎን ንጉሥ ሰራዊት ኢየሩሳሌምን ከቦ ነበር። ነቢዩ ኤርምያስም በይሁዳ ንጉሥ ቤት በነበረው በግዞት ቤት አደባባይ ታስሮ ነበር። የይሁዳ ንጉሥ ሴዴቅያስ እንዲ ብሎ አስጠብቆት ነበርና እግዚአብሔር እንዲህ ይላል እንሆ ይችን ከተማ ለባቢሎን ንጉሥ እጅ አሳልፍ ይሰጣለሁ እርሱም ይይዛታል ብለ ስለምን ትንቢት ትናገራለህ? የይሁዳም ንጉሥ ሴዴቅያስ በእውነት በባቢሎን ንጉሥ እጅ አልፎ ይሰጣል፣ አፍላፍም ይናገረዋል፣ አይን ላይንም ይተያያሉ እንጂ ከከለዳውያን እጅ አያመልጥም። ሴዴቅያስም ወደ ባቢሎን ይገባል፣ እኔም እስኩ ጎበኘው ድረስ በዚያ ይኖራል፣ ይላል እግዚአብሔር። ከከለዳውያን ጋር ብትጓጉ ምንም አይቀናችሁም። እግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ ያጎትህ የሰሎሞ የሰሎም ልጅ አናሜል ወዳንተ መጥቶ ትገዛው ዘንድ የመቤዠቱ መብት ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። እንደ እግዚአብሔርም ቃል የአጎቴ ልጅ አናምኤል እኔ ወዳለሁበት ወደ ግዘቱ ቤት አደባባይ መጥቶ በብንያም ሀገር በአናቶት ያለውን እርሻዬን ግዛ፣ የመግዛትና የመውረስ መብቱ ያንተ ነውና፣ አንተ ታላቃችን ነና ላንተ ግዘው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅሁ። በአናቶትም ያለውን እርሻ ካጎቴ ልጅ ካናምኤል ገዛው። አስራ ሰባት ሰቅል ብር መዘንኩለት። የውሉንም ወረቀት ጻፍኩ አተምኩትም ምስክሮችንም ጠርቼ ብሩን በሚዛን መዘንሁለት። የታተመውንም የውል ወረቀት ወሰዱ። ያጎቴም ልጅ አና መሄድ የውሉንም ወረቀት የፈረሙ ምስክሮች በግዞት ቤት አደባባይ የተቀመጡ አይሁድም ሁሉ እያዩ የውሉን ወረቀት ለማሴው ልጅ ለኔሪያ ልጅ ለባሮክ ሰጠሁት። በፊታቸውም እንዲህ ብጌ ባሮክን አዘዝሁት። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ብዙ ቀን ይጠበቅ ዘንድ የታተመውን ይህን የውል ወረቀት ወስደህ በሸክላ ዕቃ ውስጥ አኑረው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና ሰዎች በዚህ ምድር ቤትንና እርሻን የወይን ቦታንም እንደገና ይገዛሉ። ለኔርያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይኩ። ወዮ አቤቱ ጌታ እግዚአብሔር ሆይ፣ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድ ይፈጥረሃል። ከአንተም የሚሳን ምንም ነገር የለም። ታላቅና ኃያል አምላክ ሆይ፣ ለብዙ ሺህ ምሕረትን ታደርጋለህ። የአባቶችንም በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። እግዚአብሔር በምክር ታላቅ፣ በስራም ብርቱ ነህ። ስም ታላቅ የሆነ ኃያል ሁሉን ቻይ እግዚአብሔር ለሁሉም እንደ መንገዱና እንደ ስራው ፍሬ ትሰጥ ዘንድ አይኖች በሰው ልጆች መንገድ ሁሉ ተገልጠዋል እስከ ዛሬም ድረስ ምልክትንና ድንቅን ነገር በግብፅ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘረጋች ክንድ በታላቅም ግርማ ሕዝብህ እስራኤልን ከግብፅ ምድር አወጣህ። ተሰጣቸውም ዘንድ ለአባቶቻቸው የማልክላቸውን ምድር ወተትና ማር የምታፈሰውን ምድር ሰጣቸው። እነርሱም ገብተው ወረሷት። ነገር ግን ቃልህን አልሰሙም፣ በሕግህም አልሄዱም ያደርጉም ዘንድ ካዘዝካቸው ሁሉ ምንም አላደረጉም ስለዚህ ይህን ክፉ ነገር ሁሉ አመጣህባቸው አሕዛብም መጥተው ይህችን አገር ያዟት ይህችም ከተማ ከረሃቡና ከጦሩ የተነሳ በውጓት በከለዳውያን ሰዎች እጅ ወደቀች እንደተናገርከውም ሆነ አንተም ጌታ እግዚአብሔር ሆይ እርሻውን በብር ግዛ ምስክሮችንም ጥራ አልኸኝ እኔም ሙሉን ጽፌ አተምኩ ምስክሮችንም አቆምኩ ከተማይቱ ግን በከለዳውያን እጅ ተሰጥታለች የእግዚአብሔርም ቃሉ ወደ ኤርምያስ እንዲህ ሲል መጣ እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ በሆኑ ከኔ የሚሰወር ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይችን ከተማ ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነጽር እጅ አሳልፌ እሰጣለሁ እርሱም ይይዛታል። ይችን ከተማ የሚወጉ ከለዳውያን ይመጣሉ፣ ከተማዋንም በሳት ያነዷታል። ያስቆጡኝም ዘንድ በሰገነታቸው ላይ ለባል ያጠኑባቸውን ለሌሎችም አማልክት የመጠጥን ቁርባን ያፈሰሱባቸውን ቤቶች አቃጥሏቸዋል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን በእጃቸው ሥራ ከማስቆጣት በቀር ሌላ ሥራ አላደረጉምና ይላል እግዚአብሔር። ከፊቴ አስወግዳት ዘንድ ይቺ ከተማ ከሠሯት ቀን ጀምሮ እስከ ዛሬ ድረስ በቁጣይና በማቴ ወስጥናትና ይህም እኔን ያስቆጡኝ ዘንድ እነርሱና ነገስታቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም የይሁዳም ሰዎች በኢየሩሳሌም የሚኖሩ ስላደረጉት ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተክሳጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ እርኩሰታቸውን አኖሩ። ይሁዳን ወደ ኃጢአት እንዲያገቡት ይህን እርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን መሠዊያዎች ለበዓል ሰሩም። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርሷ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ትሰጣለች ስለምትላት ከተማ እንዲህ ይላል እነሆ በቁጣዬና በመዓቴ በታላቅም መቅሰፍቴ እነርሱን ካሳደድኩባት ሀገር ሁሉ ሰበስባችኋለሁ፣ ወደዚህም ስፍራ መልሳችኋለሁ፣ ተዘልለውም እንዲኖሩ አድርጋለሁ። እነርሱም ሕዝብ ይሆኑኛል እኔም አምላክ እሆናቸዋለሁ። ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም የሆንላቸው ዘንድ ለዘላለም እንዲፈሩኝ ሌላ መንገድና ሌላ ልብ እሰጣቸዋለሁ። ከእነርሱም እንዳልመለስ ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ፍቅር ይቅር እላቸዋለሁ። በእውነትም በፍጹም ልቤና በፍጹም ነፍሴ በዚች ምድር ተክላቸዋለሁ። እግዚአብሔር እንዲህላልና ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣው እንዲሁ የተናገርሁላቸውን በጎነት ሁሉ አመጣላቸዋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያን እጅ ተሰጥታለች በምትሏት ምድር እርሻን እንደገና ይገዛሉ፣ ምርኮኞቻቸውንም እመልሳለሁና በብንያም ሀገር፣ በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች፣ በደጋውም ባሉ ከተሞች፣ በቆላውም ባሉ ከተሞች፣ በደቡብም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ፣ በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ያቆማሉ ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ ሰላሳ ሶስት ኤርምያስ ገና በግዞት ቤት በአደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ምድርን የፈጠራት የሰራትና ያጽናት እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን እነግርሃለሁ። የእስራኤል አምላክ እግዚአብሔር ለምሽግና ለመከላከያ ስለፈረሱት ስለዚች ከተማ ቤቶች ስለ ይሁዳም ነገስታት ቤቶች እንዲህ ይላልና የከለዳውያን ተዋጊዎች ለመዋጋት መጥተዋል ነገር ግን በቁጣዬና በማዕቴ በገደልኳቸው ሰዎች ሬሳዎች ሞላት አለው ስለ ክፋታቸው ሁሉ ፊቴን ከዚህ ከተማ መልሳለሁ ንሆ ፈውስንና መድኃኒትን እሰጣታለሁ እፈጉሳታለሁም የሰላምንና የእውነትንም መንገድ እገልጥላቸዋለሁ የይሁዳን ምርኮኞች የእስራኤልን ምርኮኞች መልሳለሁ ቀድሞም እንደነበሩ አድርጌ እሰራቸዋለሁ እኔንም ከበደሉባት ኃጢአት ሁሉ አነጻቸዋለሁ እኔም የበደሉኝን እና ያመፁብኝን ኃጢአታቸውን ሁሉ ይቅር እላለሁ። ይህችም ከተማ እኔም እሰራላቸውን በጎነት ሁሉ በሚሰሙ እኔም ስላመጣሁላቸው በጎነትና ሰላም ሁሉ በሚፈሩና በሚደነግጡ አሕዛብ ሁሉ ፊት ለደስታ ለክብርና ለገናንነት ትሆናለች። እግዚአብሔር እንዲህ ይላል እናንተ ያለ ሰውና ያለ እንስሳ ያለች ባድማ ናት በምትሏት በዚች ስፍራ የሚቀመጥባቸው በሌለ ያለ ሰውና ያለ እንስሳ ባድማ በሆኑ በይሁዳ ከተሞችና በኢየሩሳሌም አደባባይ የሐሴት ድምፅና የደስታ ድምፅ የወንድ ሙሽራ ድምፅና የሴት ሙሽራ ድምፅ እግዚአብሔር ቸር ነውና ምረቱም ለዘላለም ነውና የሰራዊት ጌታ እግዚአብሔርን አመስግኑ የሚሉ ሰዎች ድምፅ ወደ እግዚአብሔር ቤት የምስጋናን መስዋዕት የሚያመጡ ሰዎች ድምፅ እንደገና ይሰማል። የዚያችን ምድር መርኮኞች ቀድሞ እንደነበር አድርጌ እመልሳለሁና ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል በአድማ ሆኖ ያለ ሰውና ያለ ሰውና ያለ እንስሳ ባለው በዚህ ስፍራ በከተሞችም ሁሉ መንጎቻቸውን የሚያሳርፉበት የእረኞች መኖሪያ ይሆናል። በደጋው ላይ ባሉ ከተሞች፣ በቆላውም ባሉ ከተሞች፣ በደቡብም ባሉ ከተሞች፣ በብንያምም ሀገር፣ በኢየሩሳሌምም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች በጎቹ በተቆጣጠረ በተቆጣጣሪያቸው እጅ እንደገና ያልፋሉ ይላል እግዚአብሔር። ኖ ስለ እስራኤል ቤትና ስለ ይሁዳ ቤት የሰጠሁትን መልካም የተስፋ ቃል የምፈጽምበት ዘመን ይመጣል ይላል እግዚአብሔር። በዚያም ዘመን በዚያም ጊዜ ለዳዊት የጽድቅን ቁጥቋጥ አበቅልለታለሁ እርሱም ፍርድንና ጽርቅን በምድር ያደርጋል በዚያም ዘመን ይሁዳ ይድናል ኢየሩሳሌም ተዘለላ ትቀመጣለች የምትጠራበትም ስም እግዚአብሔር ጽርቃችን ተብሎ ነው እግዚአብሔር እንዲህ ይላልና በእስራኤል ቤት ዙፋን ላይ የሚቀመጥ ሰው ከዳዊት ዘንድ አይታጣም የሚቃጠለውንም መስዋየት የሚያቀርብ የእህሉንም ቁርባን የሚያቃጥል ሁልጊዜም የሚሰዋ ሰው ከሌዋውያን ካህናት ዘንድ በእኔ ፊት አይታጣም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ እግዚአብሔር እንዲህ ይላል ቀንና ሌሊት በወራታቸው እንዳይሆኑ የቀን ቃል ኪዳኔን እና የሌሊት ቃል ኪዳኔን ማፍረስ ብትችሉ በዙፋኑ ላይ የሚነግስ ልጅ እንዳይሆኑለት ከባሪያዬ ከዳዊት ጋር ከአገልጋዮቼም ከሌዋውያን ካይናት ጋር ያለው ቃል ኪዳኔ ደግሞ ይፈርሳል። የሰማይን ሰራዊት መቁጠር የባህርን ማሸዋ መስፈር እንደማይቻል እንዲሁ የባሪያዬን የዳዊትን ዘርና የሚያገለግሉኝን ሌዋውያንን አበዛለሁ። የእግዚአብሔር ቃል ወደ ኤርምያስ እንዲህ ስል መጣ። ይህ ሕዝብ እግዚአብሔር የመረጣቸውን ሁለቱን ወገን ጥሏቸዋል እንዲሁ በፊታቸው ከእንግዲህ ወዲህ ህዝብ እንዳይሆን ህዝቤን አቃለዋል። ያለውን ነገር አትመለከትምን? ያለውን ነገር አትመለከትምን? እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔን የሰማይንና የምድርንም ስርዓት ያላጸናሁ እንደሆነ እኔም ደግሞ በአብርሃምና በይስሐቅ በያዕቆብም ዘር ላይ ገዢዎች የሆኑ ዘንድ ከዘሩ እንዳላስነሳ የያዕቆብንና የባሪያዬን የዳዊትን ዘር እጥላለሁ። ምርኳቸውን እመልሳለሁና እምራቸውም አለውና ትንቢተ ኤርምያስ ምዕራፍ ሰላሳ አራት የባቢሎን ንጉሥ ናቡከደነጾርና ሰራዊቱ ሁሉ ከእጁም ግዛት በታች አሉ የምድር መንግስታት ሁሉ አይዛቡም ሁሉ ኢየሩሳሌምንና የይሁዳን ከተሞች ሁሉ ይወጉ በነበረ ጊዜ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ሂድ፣ ለይሁዳም ንጉሥ ለሴዴቅያስ ተናገር፣ እንዲህም በለው። እግዚአብሔር እንዲህ ይላል፣ እንሆ ይች ከተማ በባቢሎን ንጉሥ እጅ ተላልፋ ትሰጣለች፣ ይይዛታል፣ በሳትም ያቃጥላታል። አንተም በእርግጥ ትያዛለህ፣ በእጁ ማልፈ ትሰጣለህ እንጂ ከእጁ አታመልጥም። ዓይንህም የባቢሎንን ንጉሥ ዓይን ታያለች፣ እርሱም ካንተ ጋር አፍላፍ ይናገራል፣ ወደ ባቢሎንም ትገባለህ። ነገር ግን የይሁዳ ንጉሥ ሴዴቅያስ ሆይ የእግዚአብሔርን ቃል ስማ። እግዚአብሔር ስላንተ እንዲህ ይላል፣ በሰይፍ አትሞትም፣ ነገር ግን በሰላም ትሞታለህ። ከአንተ በፊት እንደነበሩ እንደ ድሮ ነገስታት አባቶች እሳት ይቃጠልላቸው እንደነበር እንዲሁ ያቃጥሉሃልና ወየው ጌታ ሆይ እያሉ ያለቅሱልሃል። እኔ ቃልን ተናግሬያለሁና ይላል እግዚአብሔር። ነቢዩ ኤርምያስም ይህን ቃል ሁሉ ለይሁዳ ንጉሥ ለሴዴቅያስ በኢየሩሳሌም ነገረው። የባቢሎንም ንጉሥ ሰራዊት ኢየሩሳሌምንና የቀሩትን የይሁዳን ከተሞች ሁሉ ለኪሶንና አዚቃንም ይወጋ ነበር፤ እነዚህ የተመሸጉ ከተሞች በይሁዳ ከተሞች መካከል ቀርተው ነበርና። ስለ አጋርነታቸው አዋጅ እንዲነግር ንጉሡ ሴዴቅያስ በኢየሩሳሌም ከነበሩ ሕዝብ ሁሉ ጋር ቃል ኪዳን ካደረገ በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው ሰው ሁሉ እብራዊ የሆነ ወንድ ባሪያውንና እብራዊት የሆነች ሴት ባሪያውን አርነት እንዲያወጣ አይሁዳዊ ወንድሙንም ማንም እንዳይገዛ ሰው ሁሉ ወንድ ባሪያውንና ሴት ባሪያውን አርነት እንዲያወጣ ከእንግዲህ ወዲህም ማንም እንዳይገዛቸው ወደ ቃል ኪዳኑ የገቡ አለቆች ሁሉና ህዝቡ ሁሉ ሰሙ፣ አርነትም አወጧቸው። ነገር ግን ከዚያ በኋላ ተመልሰው አርነት ያወጧቸውን ወንዶችና ሴቶች ባሪያዎቻቸውን አስመለሱ፣ ወንዶችና ሴቶች ባሪያዎችም አድረው ገዟቸው አድርገው ገዟቸው። ስለዚህ እግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁን ከባርነት ቤት ከግብፅ አገር ባወጣኋቸው ቀን ከነርሱ ጋር እንዲህ ሲል ቃል ኪዳን አደረገው። ስድስት ዓመት በተፈጸመ ጊዜ የተሸጠላችሁን ስድስትም ዓመት የተገዛላችሁ ነብራዊ ወንድማችሁን እያንዳንዳችሁ አርነት ታወጡታላችሁ። አባቶቻችሁ ግን አልሰሙኝም፣ ጆሮቻቸውንም አላዘነበሉም። እናንተም ዛሬ ተመልሳችሁ ሰው ሁሉ ባልንጀራውን አርነት ለማውጣት አመተ እድገትን በማድረግ በአይን የፊት ቅን የሆነውን ነገር አድርጋችሁ ነበር። ስሜን በሚጠራበት ቤት ውስጥ በፊት የቃል ኪዳን አድርጋችሁ ነበር። ነገር ግን ተመልሳችሁ ስሜን አስነቀፋችሁ። እያንዳንዳችሁን በፈቃዳቸው እንዲሄዱ ያወጣችኋቸውን ያወጣችኋቸውን ወንድና ሴት ባሪያዎቻችሁን ወንዶችና ሴቶች ባሪዎች እንዲሆኑላችሁ መለሳችኋቸው። ስለዚህ እግዚአብሔር እንዲህ ይላል ሰው ሁሉ ለወንድሙና ለባልንጀራው አመተ እድገትን ለማድረግ እኔን አልሰማችሁም። እነሆ እኔ ለሰይፍና ለቸነፈር ለራብም ዓመት እድገት ነው አውጅባቸዋለሁ፣ ይላል እግዚአብሔር፣ በምድር መንግሥታት ሁሉ መካከል እበትናቸዋለሁ ቃል ኪዳኔን የተላለፉትን ሰዎች በፊት ያደረጉትን ቃል ኪዳን ያልፈጸሙትን እንቦሳውንም ቆርጠው በቁራጩ መካከል ያለፉትን አሳልፌ እሰጣቸዋለሁ የይሁዳን አለቆችና የኢየሩሳሌምን አለቆች ጃንደረቦችንና ካህናትንም በእንቦሳም ቁራጭ መካከል ያለፉትን የሀገሩን ህዝብ ሁሉ ለጠላቶቻቸው እጅ ነፍሳቸውንም ለሚሸዋት እጅ አሳልፌ እሰጣለሁ ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናል የይሁዳንም ንጉሥ ሴዴቅያስንና መኳንንቱ ለጠላቶቻቸው እጅ ነፍሳቸውንም ለሚሸዋት እጅ ከእናንተም ለተመለሱት ለባቢሎን ንጉሥ ሰራዊት እጅ አሳልፌ እሰጣለሁ። እነሆን ያዝዛለሁ ይላል እግዚአብሔር፣ ወደ ዝችም አገር እመልሳቸዋለሁ። እርሷንም ይወጋሉ ይይዟትማል፣ በእሳትም ያቃጥሏታል። የይሁዳንም ከተሞች ሰው የሌለበት ባድማ አደርጋቸዋለሁ። ትንቢተ ኤርምያስ ምዕራፍ 35 በይሁዳ ንጉሥ በኢዮስያስ ልጅ በኢዩ አቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው እንዲህ ሲል ወደ ሬካባውያን ቤት ሄደ ተናገራቸው፣ ወደ እግዚአብሔርን ቤት አምጥተ ከክፍሎች ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባስንና የከባስንን ልጅ የኤርምያስን ልጅ የእዛን ያንንና ወንድሞቹንም ልጆቹንም ሁሉ የሬካባውያንን ቤተሰብ ሁሉ ወሰድኳቸው ወደ እግዚአብሔርም ቤት በበረኘው በሰሎም ልጅ በማሴው ጓዳ በላይ ባለው ባለቆቹ ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጎዶልያ ልጅ ወደ ሃናንያ ልጆች ጓዳ አገባኋቸው። በሬካባውያንም ልጆች ፊት የወይን ጠጅ ሞላባቸውን ማድጋዎችንና ጽዋዎችን አኑሬ የወይኑን ጠጅ ጠጡ አልኋቸው። እነርሱ ግን እንዲህ አሉ፣ የወይኑን ጠጅ አንጠጣም። አባታችን የሬካብ ልጅ ዮናዳብ እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ ብሎ አዘዞናልና በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በእድሜያችሁ ሙሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንም አትትከሉ አንዳችም አይሆንላችሁ። እኛም የአባታችንን የሬካብ ልጅ የዮናዳብን ቃል ባዘዘን ነገር ሁሉ ታዘዘን ታዘዘናል። እኛም ሚስቶቻችንም፣ ወንዶችና ሴቶች ልጆቻችንም እድሜያችንን ሙሉ የወይን ጠጅ አልጠጣንም፣ የምንቀመጥበትንም ቤት አልሰራንም፣ የወይን ቦታና እርሻ ዘርም የለንም፣ በድንኳን ውስጥ ተቀምጠናል። አባታችንም ዮናዳብ ያዘዘንን ሁሉ ሰምተናል አድርገናለም። ነገር ግን የባቢሎን ንጉስ ናቡከደነጾር በዚች ምድር ላይ በዘመተ ጊዜ ኑ ከከለዳውያን ሰራዊትና ከሶርያ ሰራዊት ፊት የተነሳ ወደ ኢየሩሳሌም እንሄዳል። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔርም ቃል ቃሉ ለኤርምያስ እንዲህ ሲል መጣ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሄድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህም በላቸው አሌን ተሰሙ ዘንድ ተሳስን አትቀበሉ። ምን ይላል እግዚአብሔር? የሬካብ ልጅ ዮናዳብ ልጆቹ የወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ። ለአባታቸውም ትእዛዝ ታዘዟልና እስከዛሬ ድረስ ወይን አይጠጡም። እኔም በማለዳ ስለ እናንተ ተናገር፣ ሆኖም አልሰማችሁኝም። ደግሞም እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ስራችሁንም አሳምሩ፣ ታገለግሏቸውም ዘንድ ሌሎችን አማልክት አትከተሉ፣ ለእናንተና ለአባቶቻችሁም በሰጠሁት ምድር ትቀመጣላችሁ እያልኩ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበር። እናንተ ግን ጆሮችሁን አለዘና አላዘነበላችሁም እኔንም አልሰማችሁኝም። የሬካብ ልጅ የዮናዳብ ልጅ አባታቸው ያዘዛቸውን ትእዛዝ ፈጽመዋል። ይህ ሕዝብ ግን አልሰማኝም። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ በተናገርኳቸው ጊዜ አልሰሙምና በጠሯቸውም ጊዜ አልመለሰሉኝም እና የተናገርኩባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌም በሚቀመጡ ሁሉ ላይ ያመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአባታችሁን የዮናዳብን ትእዛዝ ሰምታችኋልና፣ ትእዛዝኑም ሁሉ ጠብቃችኋልና፣ የአዘዛችሁንም ሁሉ አድርጋችኋልና፣ ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከዮናዳብ ወገን ለዘላለም አይታጣም ይላል፣ የሰራዊት አምላክ የሰራዊት ጌታ እግዚአብሔር። ምዕራፍ 36 ይቀጥላል። ረድኤተ እግዚአብሔር አይለየን።